የተከበራቸው የወረዳችን ነዋሪዎች እንኳን ለ2017 የፋሲካ በዓል በሰላም በጤና አደረሳችሁ እንላለን። በዓሉን በምናሳልፍበት ጊዜ የተቸገሩትን በመርዳት፣ የታመሙትን በመጠየቅ፣ የተጎዱትን በመደገፍ መሆን እንዳለበት ዋና ሃይማኖታዊ ትምህርቶም ያሳያል። በተለይ ተቀጣጣይ ከሆኑ ነገሮች፣ አደጋ ሊያደርሱ ከሚችሉ ነገሮች አካባቢያችን ራሳችንን እየጠበቀን በዓሉን እንድናከብር አስተዳደራዊ መልእክት እናስተላልፋለን። በዓሉ የሰላም የፍቅር የጤና የመተሳሰብ የእድገት እንዲሆን አስተዳደሩ ልባዊ ምኞቱን ይገልጻል። አጠቃላይ ለነዋሪያችን የአብሮነት፣ የመተሳሰብ፣ የመደጋገፍ በዓል እንደመሆኑ መጠን ሁሉም ምዕመን ይህንን በዓሉን ሲያሳልፍ ያለው ለሌለው እየደገፈ እየሰጠ በዓሉን ማሳለፍ እንዳለበት እንደምናስተላልፈው ሁሉ አስተዳደሩም አጠቃላይ ከወረዳችን ካሉ ከ43ቱ ብሎኮች ከተውጣጡ ለተውጣጡ ነዋሪዎች አጠቃላይ የተሻለን ነዋሪ ከሆኑት ያሰባሰብናቸውን ዱቄት፣ ዘይት የመሳሰሉትን የማዕድ ማጋራት አጋርተናል። እንዲሁም ደግሞ ለዚህ ለበዓል የሚሆኑ ቤቶችን አድሰን ደግሞ የአቅመ ደካማ ቤቶችን አድሰን በበዓል የተሻለ ሆኖ ተደሰተው እንዲያሳልፉ ያስረከብንበት ሂደት አለ ማለት ነው። ስለዚህ ይህንን በዓል ሁል ጊዜ በዓል በመጣ ቁጥር የእኛን ድጋፍ የእኛን እርዳታ የሚፈልጉ አካላት በመኖራቸው፣ አስተዳደሩም ነዋሪውም የተሻለ ባለሀብቱም ይህንን በጋራ በመሆን ከጎናችን የደከሙትን የማንሳት የመደገፍ ኃላፊነታችን መወጣት ይኖርብናል የሚለውን ለማስተላለፍ ነው። አመሰግናለሁ።